በመንፈሳዊ ነገር ስትሄድ እንጨቱ ምሳሌ ስታደርገውና ወደ መንፈሳዊ ነገር ስትቀይረው መገለጫውን ያጣል። መገለጫውን አጣ ማለት ደግሞ እሱ ምንም እልውና ያለው ቃልውናውን ያጣላው። ያኔ መንፈሳዊ ጠርተው ሲመጣ ከዛ በኋላ ሲገለጥ ያ ኃይል እንዲኖር ታደርገዋለህ፣ በማዳፈን ታስቀምጣለህ ማታ የተጠቀምሱበትን እኮ ማታ አዳፍ ነው ለነገ ጠዋት የምትጠቀምበት አለ። ይህን ደግሞ መንፈስ ውስጥ ብሎ ደግሞ ከዘመናት በኋላ እንደ ሀገር በነገራችን ላይ ይህን ያደረጉ አሉ። ዘሮቻቸው አንድን የመንፈስ ኃይል ጠርተው አዳፍ ነውላቸው ዛሬ የተዳፈነውን አውጥተው እየተጠቀሙ ያሉ አሉ። ጠርተውት ያን ያደፈጠ እንደሳ ያደፈጠውን ያፈጣ ጠርተውት ወጥቶ ተጠቅመውበት ከዛ ደግሞ ለሌላ ትውልድ ብለው ያዳፈኑትና አሁን ላይ ተገልጾ ወይም ደግሞ ልጆቻቸው ያን የተዳፈነ መንፈስ ኃይል ተጠቅመው አሁን ትልቅ ዓለም ላይ ተጽዕኖ የፈጠሩ ሀገሮች አሉ። አንድ መንፈስ ኃይል ሊገናኝ ይመጣል። አንተ ጋር በሳት በኩል ሲመጣ ሰፊ ነው የሚሆነው። የዓለምን ስርዓት የሚቀይር ነው። የሆነን የአንድ ሀገር ወይም ደግሞ ሙሴ የእስራኤል ህዝብ ስርዓቱን ከዛ ስርዓቱ ሌላ ስርዓቱ እንደከተሰው የሚቀይር አይነት ነው። ትልቅ ስርዓት ነው። ጥያቄ ካለ ጥያቄ አለ፣ ሀሳብ ታይለሉናን ታጣለች ማለት ነው። ሉናን እስካጣች የት ነው ማረፊያው? አይለሉናን ታጣለች። ይኸውን በመንፈሳዊ አካሄድ ስትሄድ ይህንኛው የዚህ መንፈስ ኃይል ባህሪው መገለጫውን ያጣል። ይኸውን እዚህ እንጨቱ ላይ የሚገለጥ የነበረው እሳት እኮ መገለጫውን አጣ፣ እንጨቱን አጣው ማለት ነው። እሳት እኮ አለ፣ የትሙ ቦታ እኮ አለ እሳቱ። እሳት እሳት የሚለው ባህሪ አለ፣ ግን ይህቺ መገለጫውን መገለጫውን ያጣል እንጨቱን ሲያጣው እንጨት ላይ ይገለጣል። ራሱ ራሱ አድርገህ መስዋዕት አድርገህ የምታቀርብለትን ራሱን እንዲገልጽበት የምታደረግበትን መገለጫውን ያጣል። እራሱ ይበለዋል። ራሱ እራሱ በልቶ በዛ እርካታ ውስጥ ነው የሚሄደው። በመንፈሳዊ ነገር ስትሄድ እንጨቱን ምሳሌ ሲታደረገውና ወደ መንፈሳዊ ነገር ስትቀይረው መገለጫውን ያጣል። መገለጫውን አጣ ማለት ደግሞ እሱ ምንም እልውና ያለው ካልውናውን ያጣለው ይህ መገለጫው ላይ ይዞ መገለጫውን ይዞ ሲጓዝ የነበረው መንፈሳዊ ላይ ስታወጣው ሲገልጥ ራሱን መገለጫውን አቶ ነው። መገለጫውን አጣ ማለት ደግሞ የት ለምን ላይ ይገለጣል የለም ማለት ነው። ካለውና አያጣል ማለት ነው። መገለጫውን ያጣል በዛ ነው ወስዶ በተሳ በእንሰሳት ምንወስደው እንደዘንዶ ምናምን ባህሪያቸውን አሁን የሆነ ነገር አይል ስበው ወደ ጉሪያቸው የሚገቡ አሉ። የሆነ አይላቶች አሁን ጉሬያቸው ያንን አይል ይዘው ጉሬው የሚገባ አይል አለ። አይላቶች የሚገለጡ የምናያቸው መንገዶች አሉ። እነሱንስ ምን ማለት ማለት አሁን ከንደሱ አይነት እንዴት ልናየው እንችላለን? እነዚህ አይል ወስደው ወይም ደግሞ ካደፈጡበት ወጥተው አይልንም ወይ አይል ተ አይል አውጥተው የሆነ አይልን ተጠቅመው የሆነ ነገር ሀሳባቸውን አሳክተው ወደ ጉሮ የሚመለስ አለ። ወደ ወደ ወደ መዳፈን ውስጥ የሚገቡ አሉ። ተዳፍነው ደግሞ ልክ እንደ አዲስ ቁጭ የሚሉ አሉ። እነሱን እስ እንዴት ልናያቸው እንችላለን? አይ እኮ አሁን እኮ ይኸውልህ ይሄንን አይል ይሄንን መንፈስ አይል እንደ እሳት አፍጦ ብለን በተሳት ያልገለጽ ነው ለዛ ነው በእሳት የገለጥ ነው። በእሳት ደግሞ ስገልጸው ዞሮ አሁን ስምምነት አለው። ኃይል ስትወስደው ስምምነት አለው። ያን የመንፈሳዊ ጠርተው ሲመጣ ከዛ በኋላ ሲገለጥ የኃይል እንዲኖር ታደርገዋለህ። በማዳፈን ታስቀምጠዋለህ። ማታ የተጠቀምስኩበትን እኮ ማታ አዳፍ ነው፣ ለነገ ጠዋት የምትጠቀምበት አለ። ይህን ደግሞ መንፈስ ደግሞ ከዘመናት በኋላ እንደ ሀገር በነገራችን ላይ ይህን ያደረጉ አሉ። ዘሮቻቸው አንድን የመንፈስ ኃይል ጠርተው አዳፍነውላቸው ዛሬ የተዳፈነውን አውጥተው እየተጠቀሙ ያሉ አሉ። ይሄ በጣም ሰፊ ነው ነው፣ ቅድም እንዳልኩት ሰፊ ነው። በደምብ አድርገን ነው በደም ይህንን መግለጥ እንችላለን፣ በማሳየት ይቻላል። አንተ ይህንን የመንፈስ ኃይል እቆጣጠረዋለሁ ብለህ አንዱ ስትጠራው የምትቆጣጠረው ነው ወይ? ነው ያንን ዘረዘር ነው አይደለም። አንተን የምትከ- ካልተቆጣጠርክ እኮ አንተን የሚያጠፋህ ነው። የጠፉ አሉ፣ ያን የመንፈስ ኃይል ጠርተው የጠፉ ሀገሮች አሉ። ያን የመንፈስ ኃይል ጠርተው ተጠቅመውበት ጊዜያዊ የሆነ ጊዜ ድረስ ትላልቅ ነገር አሳይተው የከሰሙ ሀገሮች አሉ። አየህ፣ እንጨቱ ነደደ፣ ወጡን ሰራህ፣ ወያንን ድንች ቀቀልክ። ድንቹ ከበሰለ በኋላ እንጨቱ በቃ ታጠፈዋለህ። ያ ድንች እየበላ ነው በዛ ሰዓት ምክንያት ያገኘው አይሰማም። ድንች ያልቃል። እዛ ደረጃ በዛ የተጓዙ ሀገሮችም አሉ። ቀላል እኮ ነገር እኮ አይደለም እያወራን ያለ ነው። በጣም እኮ ሰፊ ነው። እንደገና ደግሞ ጠርተውት ያን ያደፈጠ እንደ ሳር ያደፈጠውን የመንፈሳይን ጠርተውት ወጥቶ ተጠቅመውበት ከዛ ደግሞ ለሌላ ትውልድ ብለው ያዳፈኑትና አሁን ላይ ተገልጹ ወይም ደግሞ ልጆቻቸው ያን የተዳፈነ መንፈሳዊ ተጠቅመው አሁን ትልቅ ዓለም ላይ ተጽዕኖ እየፈጠሩ አገሮች አሉ። እነሱ አሁን ጠርቶ፣ ይህ በጣም ከባድ ነው። አሁን ይመስለዋል ሰው አሁን ይሄ የሆነ የሀገር ሀያልነትን ምናምን ይወስድና አሁን እየተደረጎ ይመስለዋል መንፈሳዊ አካሄድ፣ አሁን ያንን ህዝብ እየረዳው ይመስለዋል። አይደለም እንትኖች የቀደሙት ናቸው። ያን የጠሩትን አዳፍነውላቸው እነሱ የተዳፈኑን አውጥቶት አጥቶት ነው እኮ ሰፊ አሳብ ነው እና እንዳልከው፣ እንግዲያው እዚህ ጋር ራሱ ሶስት ቦታ አደረግነዋል። የሚጠፋው አለ። መገለጫውን የሚጠፋው መገለጫውን ስታጠፋበት ያ መንፈሳዊ ኃይል ይጠፋል፣ ህልውናውን ያጣል። የሚዳፈነው አለ

በደንብ ገፍቶ ለመሄድ ወደ ለመናገር ለሆነ በደንብ ለተረዳው ሰው ከዚህ በላይ መሄድ አያስፈልግ ነው ማለት። አሁን እኔ ግል በራሴ ደረጃ ከዚህ በላይ መሄድ አለብኝ ብዬ ይህ መንፈሳ ሄዱን ያልኩህ እኮ እያንዳንዱን እየለቀምን በሀገራት ደረጃውን ሀገራት እየጠራን የሆነ የታሪክ ማሳያ ያደረግን በመንፈሳዊ ጉዞ በሃይማኖታዊ ጉዞ በሆነ ስርዓት ውስጥ ይህ ተዳፍኖ ስለነበር ነው። እዚህ ጋር እንዲሆነው ነው። አሁን በትክክል ይኸውልህ እዚህ ጋ እየሆነ ያለው በደንብ ማሳየር ማለት ነው። ማድረግ ይቻላል፣ ግን ለምንድን ነው ሙግት ውስጥም ያልሆነ ነገር ውስጥ መግባት አልፈልግም። ሀሳቡን የሚያገኝ ሰው ከዚህ በላይ ምንም አይፈልግም በቃ የገባው ዘርግቶት በደም ይሄዳል ያገኘዋል በዚህ ስርዓት ውስጥ ሄዶ ሀገራት አሁን ላይ ያሉ ተጽዕኖ እየተፈጠሩ እየፈጠሩ ያሉ ሀገራት ምናምን አካባቢ በሀገር የሆነ አካባቢ ለምንድን ነው እንዲህ የሆነ ያለው በሃይማኖት አካሄድ ለምንድነው እዚህ ጋርስ እንደዚህ የሆነ ያለው የሚለውን ነገር ራሱ አሁን ይሄን ሐሳቡ ድርጋታ የሚያይ ሰው ራሱ መተንተን ይችላል። ለዚህ ጊዜ ከሰጠው ማለት ነው። ጊዜ ሰጠው በደንብ ከሄደበት ሐሳቡን ከፈለገው መድረስ ከፈለገ በቂ መረሻ ነው። በቂ እንዲጓዝበት ነው ያደረግነው የሐሳቡ ከዚህ በላይ አልሄድም እኔ። ግን መጀመሪያ ግን ለምፈልገው ነገር መሰለ እ ስትጠራው በራሱ ነው ማለት ያደፈጠውን ስትጠራው በራሱ የምትገባው ቃል አለ። በእርግጥ ታዳፍነኛለሁ ወይ ወይ ታጠፋኛለሁ ወይ ሁሉ ውል አለው። እሱን እንለፈው ብቻ። ይህንን ያዘው እና ለራስህ ወይም ደግሞ ለተመልካችም ተጨማሪ ጥያቄ ካለ እንግዲህ በመጽሐፍ ሙሴ በዛች ላይ እሳት ተመልክቷልና፣ ወደዚህ ደግሞ ቀረብ ስንል በአዲስ ኪዳን አውራት መንፈስ ቅዱስ ሲወርድላቸው የእሳት ላንቃን ተመለከቱ ይላልና፣ ሁለቱም የመጽሐፍ ቅዱስ ታሪክ ላይ እሳት አለ እና እንዴት አሁን የመጽሐፍ ቅዱስ ላይ ያለ ነው። እንግዲህ አሁን እሳት እሳት የሚለው ላይ ሙሴም ባዛች በእጿ ላይ እሳት አይቷል። እጽው ሳይቃጠል እሳት አይቷል። በሐዋርያትም እንግዲህ መንፈስ ቅዱስ ወደ እነሱ ሲወርድ በእሳት ላንቃ ተመልክቷል። በእሳት ለአንቃ ምሳሌነት ነው። ይህ እሳት እሳት ማለቱ ምንድን ነው የሚያሳየው ነው ምትተኛ እንግዲህ አሁን ይኸውልህ፣ አሁን ይሄንኛው በሌላኛው የሚታይ ነው። ቅዱሳን የምንላቸው ወይም ደግሞ እንግዲህ በትልቅ መንገድ ሁኔታ እሱን እያየን አይደለም። ይህ የወደቁት ላይ ያለ ነው። አንተ ደግሞ በዚህ በመጽሐፍ ቅዱስ ላይ ያለውትና ሙሴም እንግዲህ የእግዚአብሔር መልአክ እዛ ላይ ተገልጦለት አናግሮታል። ሐዋርያትም ደግሞ በእሳት ላንቃን ወደ ውስጣቸው በመግባት መንፈስ ቅዱስ እንደሞላቸውና እዛ ጋር እሳት እሳት የሚለው ነገር የተወሰደው በዚህ መልኩ የሚመጣ ሌላ ሀሳብ ዝርጋታ ራሱን ችሎ ብናደርግበትም አሁን እሳት ብሎ የሚመጣ በሰዓት ምሳሌነት የሚመጣ ራሱን እንግዲህ ቅዱስ ሆኖ ከቅዱሳን ሆኖ ወይም ደግሞ ከቅዱሳን መንፈሳዊ ኃይል ሆኖ በመላእክትም ተገልጦ ይሁን በሳት ራሱን ገልጾ ለአንድ ሰው ወይም በታሪክ ውስጥ ከሄደ ሰፊ ነው የሚሆነው፣ ሰፊ ሆኖ ይሄዳል። አሁን ለሙሴም ሲገለጥለት አስብ፣ በሳት አይቶ ሲገለጥለት ከግል ማንነቱ ውጭ የሆነ ኃይል ነው ወደሱ የመጣው። ይህ በሰዓት በኩል ሲመጣ በቅዱሳኑ ውስጥ ሲመጣ በታችኛውም ይሄ ነገር አለ። እንግዲህ በሀገር ምናምን ያልኩህ ለዛ ነው። በሰዓት በኩል ሲመጣ ሰፊ ነው፣ በጣም ሰፊ ያዳረታል። ሙሴ ህዝብ እስራኤልን ሄዶ ግብፅን አንቀጥቅጦ እንደዛ አድርጎ የግብፅን የፈርዖን ሰራዊት በባህር አስጥሞ የእስራኤል ህዝብ ሲያሻግርና የእስራኤል ህዝብ በቃ ታሪኩ እንደዛ ሲቀየር እዛ ጋር በተገለጠለት በሳት በኩል ራሱን በገለጠበት መንገድ ነው። እና እንዲህ ሲሆን በጣም ሰፊ ነው፣ ትልቅ ኃይል እንደመጣለት ነው የሚያሳየው። በዚህ በሳት በኩል ሲሄድ ሐዋርያትም እንግዲህ በሳት ላንቃ ብሎ ታይቷቸው ወደ እነሱ ሲገባና መንፈስ ቅዱስ ሲሞሉ ከዛ የዓለምን ቋንቋ ሁሉ ወስደው የሁሉ በሁሉ አንደበት ሲናገሩ እኮ አስብ። እዛች ቦታ ላይ ሆኖ ቦታ አለው። ሙሴም እንግዲህ ምንድን ነው ወደ ኮሬብ ተራራ ወደ እግዚአብሔር ተራራ ወጠ ሄደ ይላል አይደለም። ሄዶ ነው እንግዲህ አሁን ሄደ፣ ቅድም እንዳልኩት ልትሄድ ሄደ ነው የምትገናኘ። ይህንን ያደፈጠው ትሄድ አለ ወደ እሱ ነው ሐዋርያትን ስትወስጥ ወደሆነ ቦታ ሄደው ተሰብስቦ ነው፣ በአንድነት ተሰብስቦ ወደ አንድ ቦታ ላይ የሆነ ቦታ ትሄዳለህ፣ የሆነ ቦታ ላይ ትቀመጣለህ። ከዛ በኋላ አንድ የመንፈስ ኃይል ይገናኝ ይመጣል፣ አንተ ጋር እና በሰዓት በኩል ሲመጣ ሰፊ ነው የሚሆነው። ምናልባት የዓለምን ስርዓት የሚቀይር ይሆንባል፣ የሆነን የአንድ ሀገርን ህዝብ ወይም ደግሞ ሙሴ የእስራኤልን ህዝብ ስርዓቱን ከዛ ስርዓቱ ሌላ ስርዓት ውስጥ እንደከተተው የሚቀይር አይነት ነው፣ ትልቅ ስርዓት ነው። ሐዋርያትም ምንድን ያደረጉት እንትናቸው ወደ እነሱ የገባው የመንፈስ ኃይል መንፈስ ቅዱስ ሲሞላቸው እኮ በአስተምህሮታቸው በስብከታቸው እንግዲህ ወንጌልን በዓለም አዳረሱ። ዛሬ የምናወራበት ወንጌል ሲጽፉትም ሲሰብኩትም እንግዲህ እዛ ጋር ነው የጀመረው በእሳት ተመስሎ ሲገባባቸው ነውና። ይሄን ለብቻ በሌላ የምናየው ነበረ። እንግዲህ ከዚህ በፊት ያደረግነው ነብሳዊ ድርጋታ ከተመለከቱ ሃይማኖትን ላይ ማሳያ አድርገን ብዬ ያልኩት እነዚህ እነዚህ ነው የእግዚአብሔር ድምፅ፣ ወይም ደግሞ መልአክ በንትን በደመና ሊሆን ይችላል፣ የሆነ እንፅ ላይ ተገለጠለ ሊሆን ይችላል ምናምን። ሲሆን አንዳንድ ጊዜ የመዳረስ እንትኑ ቅዱሱ መንፈስ እሱ ጋር የደረሰው ሰው ብዙ ሰፊ ላይሆን ይችላል። ያ ሰው ሄዶ የሚያደርገው ሰፊ ላይሆን ይችላል። የተለያየ ነገር ላይሆን ውሃ ላይ ተገልጾ የሚያዋሉ በመጽሐፍ ቅዱስ ነው፣ ለ ሃይማኖቱ አይደለ። መንፈስ ቅዱስ የሚገለጥላቸው በሰዓት ከሆነ ግን ሰፊ ይሆናል፣ ኃይላቸው ሰፊ ይሆናል። እነዚ የተገለጠለት ያ ሰው ያ ሐዋርያ ምናምን እንደ ሙሴና እንደ ሐዋርያት ሰፊ ሆነ። ሙሴም በሰዓት ሲገለጥለት ሐዋርያትም በዛ መልኩ ነው የምንወስደው የሚወሰደው ሰፊ የሆነ መሄዱ ነው። እንግዲህ ጥያቄ ሁለቱም ላይ የሙሴም ላይ የሐዋርያትም ላይ እሳት የሚለው እንዴት ነው የምታየው ላልከው፣ ዘጸአትና የሐዋርያት ስራ ላይ ያለ ታሪክ ነው ይሄ በመጽሐፍ ቅዱስ። ሁለቱም ላይ እሳት እሳት ይላል እንግዲህ ለአራት የተገለጠውም ወደ አራት የገባው መንፈስ ቅዱስ ዓለምን አዳርሶ ወንጌል በዓለም ላይ አጥለቅልቀዋል። ትላልቅ ስርዓት ለውጥ ነው ያመጡት። ሙሴም እንደዛ ነው ያደረገው እና በሰዓት በኩል የተገለጠ ነገር እንደዛ ነው ነገር እየሄ በጣም ጥልቅ ነው የዚህ ሀሳብ ዝጋታ። ቤተሰቦች ጥያቄያችሁን አስተያየት ላይ ያስቀምጡልን። እንደ እሳት አትፍጦ የሚለው እንግዲህ ሀሳብ ዝርጋታ የመንፈሱን ሁኔታ ያየንበት ይህንን ይመስል ነበረ። በቀጣይ እንግዲህ አንተም ጥያቄ ማስታየትም የበቃ ይመስለኛል። በቀጣይ የምናደርገው ሀሳብ ዝርጋታ እንደ ውሃ ሰርጎ የሚለው ላይ ሀሳብ ዝርጋታ እናደርጋለን። በቸር እንገናኝ።